ለቤት ወጪ የሚሆነኝን ያክል ብቻ ነው የምሰራው። ለፍለፋዎትን ያቆሙ። እኔም ሎትን ይስሙና፣ ገባንኛ ምን ሰሩ ምን አልሰሩ በትክክል ይስሙኝ። አንድ ሺ ብር ይክፈሉና ባጃጆትን ይውሰዱ፣ ያለ በለዚያ እዛው ያቆሟት። ለምንድነው የሚያስጨንቋቸው? አለቃ፣ አይ ልንገርህ ለምን እንደማስጨንቃቸው ተሳፋሪን አይደል። አርፈቁጭ በለሽ ካለ በለዚያ ላንተም ራሱ ጥሩ አይደለም። እንዲህ ካሳዘኑ ለምን አንድ ሺ ብር አትከፍልላቸው አንተ? መክፈል ካልቻሉ፣ ካልቻሉስ? ብር ማይከፍሉ ከሆነማ ባጃጇን እናስራታለና በቃ። ከዛ በየፍርድ ቤቱ ይንከራተታሉ። ሳምንታትም ይፈጃል፣ ወራትም ሊፈጅ ይችላል። ከዛስ ምን ይሆናል? ባጃጅ እንኳን አይለቀቅልህም አንተ ደግሞ በመሀል ጣልቃ ትግባሽ። እርሶ ደግሞ ገንዘቡን ይክፈሉና ባጃጆትን ይዘው ይሄዱ። ገባው ታደል ጦር እሺ። ማን ነው ግን መብት የሰጣችሁ እናንተ እንደዚህ ግቦ እንድትቀበሉ? እሺ ባክ፣ ደግሞ ህግ ልታስተምር የፈለክ እንዴ? በቃ እንደዚህ አድርግ። ከባጃጁ ጭምር እሱንም አብረህ ሰረው። ይሄው አላልኩም ነበር? እውነት ክን ነው እኔን የምታስረኝ ነው? በምን ወንጀል? ስራውን እየሰራ ባለ ኦፊሰር መሀል ጣልቃ በመግባት በሚል ወንጀል ትታሰራለ። ማን ይታሰራል? ማን አይታሰረው የሚለውን አሁን አሳያለሁ። ደውል የፈለክበት ቦታ። እርሶ ደግሞ ጊዜዎትን አያባክኑ። ዝም ብለው ሄሎ፣ ፖሊስ ጣቢያ ሰንጁ ሰራዎት ይባላለው? አዲሱ የክልላችሁ የፖሊስ ሹም ነኝ። እንዴ ጌታዬ፣ እስቲ አንድ ነገር ግልጽ አድርጉልኝ። በየቦታው ኬላ የምታቋቁሙት ለስራ ነው ነው ወይስ ለግቦ ለዘረፋ ነው? የናንተ ሁለት ኦፊሰሮች ከኔ ፊት ለፊት ግቦ ሲቀበሉ ነው የያዝኳቸው። መልካም ወደ ፖሊስ ጣቢያም እየመጣው ነው። አለቃዬ፣ ይቅርታ ያድርጉልን። ትልቅ ስህተት ነው የሰራ ነው። ዛሬ ሳው አድርገናል። ወደፊት ግን በጭራሽ እንደዚህ አይነት ነገር አንፈጽምም አንሰራም። እባኮትን ይቅርታ ያድርጉልን። እኔ ግን አለቃዬ ያስገድዶ ነው ዝም በላንተ። መጀመሪያ ዶኩመንታቸውን መልሱላቸው። ይሄው ዶኩመንቶን ይውሰዱ። እናንተ ሁለታችሁ ደግሞ ፖሊስ ጣቢያኑና ነውና ተገናኙኝ። እስከዛ ሰዓት እናንተ መባረሪያ ወረቀት እያዘጋጀው እጠብቃችኋለሁ። እንሂድ አጎት። ኧረ አለቃዬ አለቃዬ የባኮትን ስተሰርተናል። አለቃዬ ኧረ ጌታዬ ጌታዬ የባኮትን ኧረ አለቃዬ ህይወታችን ይበላሻል። ኧረ ጌታዬ የባኮትን ጌታዬ አለቃ